አሰላም አለይኩም ወራህመቱላሂ የበረካቱ ሰላም ሰላም እያለ ውድና የተከበራችሁ የፋፊ ወሎ ትበርት ተከታታይችው ሙሉ አለን አህለን ብያለ እንኳን ሰላም መጣችሁ። ይቅርታ ግን ለድምጼ፣ እንጨት ይሰብራለው ብዬ አፈንጫዬን መቶኝ ነው። ለዛ ነው አፈንጫዬን አሽጌ ነው ለምን ምን የምነካሽ ነካሽ ምን አነፋነፈሽ እንዳትሉኝ፣ ያው ነገሩ እንደ ጉፋን ነው የሚመስለው ግን ጉፋን አይደለም። እንጨት ሰባለ ብዬ እንትን መታኝ እና ለዛ ነው። እንዴት ናችሁ አለም ብያለሁ። እንኳን ሰላም መጣችሁ። ሼር ላይክ ሰብ እያደረጋችሁ በደፋፊ ቤት ተቀላቀሉ። ያው እንግዲህ ቤታችን የሰላም ቤት ነው። ቁም ነገር ቃልቲ። ቁም ነገር፣ ምክር ከዚህ ውጭ ሌላ ነገር የለም። አይከፋቸውም፣ ብትቀላቀሉን እና አብሽሩልኝ እስኪ ገባ ገባ በሉ። ወላሂ ዛሬ ግን አሞኛል። እንደመቼም ይሄ ነገር ይዞ ይሞታል እንጂ እንትን እንጨት ሰብራለሁ ብዬ መታኝ፣ በርሮ ተፈናጥሮ መታኝ አሁን ራሱ ራሴን ማሞኛል አፍንጫዬን ነው ራሱ። ዝም እና እንዴት ናችሁ? እንኳን ሰላም መጣችሁ። ሸር ላይክ ሰብ እያረጋችሁ ገባ ገባ በሉ። ያው እንግዲህ ዛሬ ጁሙአ ሙባረክ፣ መልካም የጁሙአ ቀን ብዬ የገባሁት አላህ ሱብሓነሁ ወተዓላ መልካም የጁሙአ ቀን መልካም የረመዳን ወሬ ያድርግልን እያልኩ ሽሩልኝ

ከፍት ነው ተኝቻለሁ። ሳድዬ እሺ፣ የሀሮዋ ተኝ ማሬ እንዴት ነሽ? ደህና ነሽ ወይ? አዳም እህለም ብለናል። ነህ በል ካፌነት። ድምፅሽ ድምፅሽ ናፈቀኛ። ይሄ ኢትዮጵያ ድሮስ ታዲያ ኢትዮጵያ እንተው፣ ዋጋም የለው ኔትወርክ ያለን እኛማ እንደው ሞቅ ሞቅ እናደርገዋለን። ዱብርት ይሁን እንደው በእንትን እንደው በ በተጨባጭ በቃ በተግባር እናሳያለን ብዬ ነበረ። ያው ዱብርት እናውን አረ ወይ ታባቱ ቀድሞ እና ሁላችሁንም ሁኑም አመሰግናለሁ። አዳምዬ አዳም ይሄ እንዴት ነህ? ደህና ኢትዮጵያ ነገር እንዴት ነው? አረ የኢትዮጵያ ነገር ኔትወርኩ ምንም ለድብርት እናልሆነም። ኔትወርኩ ድብርት ያላከበረም ዋጋም የለው፣ ዋጋም የለው። እንደ ድብርትም አላከበረ እንግዲህ ከድብርት በላይ ምን አለ ሌላ ክብር። ያው ኔትወርኩ እምቢ አለ። ሳዲ የሐሮ ተኝ ለሊት አብረን ነበርን አይደለ? እኔም እኮ ነገሩ ቀን ቀን አልወድም፣ ምናምን ውይ፣ ምኝታ። እኔም ሌሊት ብዙም አልተኛም። ዛሬ እንደውም አስረኛ ቀን ስለሆነ በስምንት ሰዓት ከሌሊቱ በኢትዮጵያ ማለት ነው የተነሳሁት። ተነስቼ ያው ነጋ እና እኔ ግን ቀን ቀን መተኛት አልወድም፣ እዛም አልወድም፣ እዚህም ቢሆን መጥቼ ቀን መተኛት አልወድም። እና የሐሮ አረፍ በይ በርቺ

ኔትወርኩ ራሱ ይስተካከላል። አሁን እርግማን ብጀምር ምርቃኑን ነው የጠላሁት እና አፍሩ። ለማንኛውም እንግዲህ ያው እንዲሁ እያልን መቼም ምንም አንለቀውም፣ አረ በፍጹም እስከሚስተካከል ድረስ በፍጹም ንቅንቅ የለም። የሃሮዋ ታኝ ታኝ፣ ችግር የለም ካለሽ ከፈችና ተኛች ታኝ ማ፣ እኔ ችግር የለብኝም። እኔ እንኳ ቤቴ ስለሆንኩኝ በፈለኩ ሰዓት፣ በደከመ ሰዓት አርፋለሁ፣ በፈለኩ ሰዓት ተኛለሁ። እናንተ ግን አስቸጋሪ ስለሆነ ታኝ፣ ችግር የለም ውዴ፣ ነጻ ምናምን ባትይም ታኝ

አዳም ወንድሜ ሰላም ይብዛ ብላለች። ያው ተዘያየሩ ስትወጡ ማለት ነው። አንደኛቸሁ አንደኛቸውን ይዛችሁ ወጣ እንግዲህ። ሰላምታ ጥሩ ነው ይባላል እኮ። ሰላምታ ጥሩ ነው፣ ዛያራ ጥሩ ነው፣ ሰላምታ ጥሩ ነው ይባላል። ሰላለሙ ዛሬ ደግሞ እንትና ጅማ ጅማ የኛ በተለይ እኔ ቤተሰቦች ምናምን ጠዋት ሁላችንም አንገባን አንገባም፣ ከሰዓት ሁላችንም እንገባለን። ከዛ ማን ከማን ይሆናል። ቃል ጠንቅርት እና ሁላችሁንም አመሰግናለሁኝ።

ዶም የለም፣ አደ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ካዲ ካዲ በላይ ካመሰግናለሁ። እንኳን ሰላም መጣሽ ከዲዬ፣ እንዴ ነሽ? ደህና ነሽ ወይ? እንዴ ናችሁ? ጁማ እንዴ ነበር? ካኔ ጋር አልሐምዱሊላ። ካኔ ጋር እንኳን ዛሬ አልሐምዱሊላ። መቼም ኸይረ ነው እንጨት ይሄ ሾርባ ቀቅላለሁ ብዬ እንጨት ስቀነጥስ ብር ብሎ ከዚህ አፍንጫዬ ላይ ይመታኝ መሰለሽ። እና አልሐምዱሊላ ደግነቱ አይኔን አውጥተ ይህ ሀገርን ይገለኛል። አረ ያ ሀገር ይዞኝ ሞታል። ደሞ አይኔን አጥፋኝ ና ረፍ እያልኩኝ አልሐምዱሊላ ግን አይቶ ማረኝ። እና አብሽሩ እንዴት ነው ውሎ፣ እንዴት ይዟችኋል? ትኩስ ቪዲዮ አለኝ ከተቻለ ፒን። እኔ ነገሩ ፔን እንኳን አረጋለሁ፣ ችግር የለውም። እኔ እኮ የራሴን እኮ አላረግም። እኔ እንዴት እንትን እንደምለም ፒን ሜሴጅ። ቆይ እስኪ ያረኩ መሰለኝ። እና ሙስቶታ ስጦጣ ግን እኔን አሁን በኋላ ላላገኝ ይችላለሁ። አሁን ስጦጣ የሆነ እኮ እንትን ጻፍ አርገልኝ እንዴ እንዲመጣ ማለት ነው፣ እኔም እንዲዘየር ሰማያት እያህለን እንኳን ሰላም መጣሽ። አህለን አህለን አህለን ውዴ። ስራ አዎ ስራ ነው ስራ ነው። አሁን ሰዓቱ ስራ ነው የስራ ሰዓት ነው። አሁን እንግዲህ ፍጡር ምናምን የሚሰራበት ነው። እኔም እኔ ያውቀዋለሁን ለእኔ ትነግሪኛለሽ አንቺ። የሽዬ አመሰግናለሁኝ። እኔ ውዶች አደምና አዳምና አዴም እላለሁ ያው አዳምና የሽዬ ቆየ መጀመሪያ ናችሁ እንግዲህ አብሽሩ። ሺ ፈቅድላችኋለሁ። አንቺም ትገቢያለሽ መሰለኝ። የሽዬ አሁን አብረን እየገባን እኮ ነው፣ የተጠፋፋ ነው። እና አብሽሪ፣ አመሰግናለሁ። እና ፒኑን ስትወጡ ያዙ እያረጋችሁ ዘይሉት። እሺ፣ አዳምን ዘይሉት

እንዴት ናችሁ? ደህና ናችሁ? አለን አለን አለን ብለናል አለን ፌኬ የሺየና አዳም ይበቃችኋል። እሺ ይበቃል። እንግዲህ ዞር ወር በሉ። ወይ አዳም ገባ እያልክ ቤተሰብ በሰባረ እንትነ ዘይራቸው። እሺ ሐለ ቀለም ላርግልሽ፣ ተዘያየሩ አዳም ጋራ። እሺ ሐለ ቀለም አርግልሽ አለሁን፣ ተዘያየሩ። እንኳን ደህና ቆየሽኝ ውዴ። ክፍት ነው እሺ ውዴ። ያመሰግናለሁኝ፣ በርቱ። መዝወሬ ነው አው ዙር ያዝ ያዝ ያረካቸው ውጣ። ከዚህም እነሱ ደሞ ይመልሱላል ይዘይሩሃል። እሺ ዛሬ ደግሞ ዳመና ነው። እኔ ደግሞ ምን እጠላለሁ ዳመና፣ ወይ አንድ ጊዜ ጣላ አርጎ ብድግ ሲል ጥሩ ነው። ዳመና የሆነ ከበድ ቅዲ ብሏል ወይ ጥል ወይ አይነሳ። ደመና ሲሆን እኔ ራሴ በቃ የሆነ ነገር ይጫጫናል። ማለት ሳውዲም ደመና ነው። ምንድን ነው ነገሩ አንችው? ወይ ቢጠል እኮ እኛ ጋር እኮ ዝናብ ይፈልጋል። ዝናብ እኛ ጋር ይፈልጋል፣ አሁን ይፈልጋሉ ሁሉም። አይጠለም ግን ዝም ብሎ የሆነ በቃ ከብድ ብድ ብሎ ወይ አቤት፣ ይቅር ይበለን። አረ ደሞ በህልሜ የሆነ በቃ ለሊት፣ ወይ እስካሁን ድረስ የሆነ በቃ የሆነ ፍርሃት ነገር ይሰማኛል። የሆነ ኃይለኛ ዝናብ መጥቶ በቃ ኃይለኛ ጎርፍ ከላይ ይመስለኛል። ሱብሃንአላህ መቸም ዝናብ ያኔ ውሃ ጥሩ ነው፣ ኸይር ነው። እናላ ሀገራችንን ሰላም ያደርግልን ሌላ ሰላም እንደው ብቻ ኸይር ነው። ወይ እንደው አሁን ሲደማመን እኔ ይጥላል ብዬ ነበረ። ለሊት እንደዚህ ያለ ውሃ በውሃ ሆኖ አየሁት አገሩ ጠቅላላ። አሁን እነሳለሁኝ ምን ምን ምን ከብዷል፣ ከአሁን ከአሁን ሲጥል እንደው ዝም ብሎ ከብድ ጀምሮ እስካሁን ድረስ ፀሐይ የለም ዝም ብሎ ዳመና እና እና አላህ ስብሃነው ተዓላ እንግዲህ ሁሉንም ኸይር ያርገልን። አብሽሩ እዛ እንኳን ያው ዳመና ቢሆንም ምንም ቢል መቼም ቤት ነው ማ አታርሱ፣ አትከስቡ፣ አትቆፍሩ። ኢትዮጵያ ያው ዳመናም ቢሆን ዝናብ ይፈልጋሉ፣ ዳመና ፀሐይ ሲሆን ፀሐይ ይፈልጋሉ። አስቸጋሪ ነው የኛ አገር። ኖሮ የአረብ አገር ዝም ብሎ ነው ዳመናም ቢሆንም ዝናብ ቢሆን እንደውም ዝናብ አይፈልጉም ዝናብን ያው እንትን ብዙም አይደለም። በተለይ በመስኖ ምናምን ስለሚጠቀሙኝ ሀገር ጠብቀው ነው አንጋጠው ዝናብ ገበሬ የተባለ